ነገስልኝ ለሴተላጤና ለወንደ ላጤ ተፈጥሮ የለገሰን ሴክስ የተፈጥሮ ህግ ነው። ላጎች ሊኖረን የሚችለው ስጋችን የሚፈልገው ነገር ስንሰጠው ጊዜ ነው። ዝሙት ደግሞ ፈጣሪ ከማይፈልጋቸውና ከማይወዳቸው የሰው ልጅ ሊፈጽማቸው ከማይገቡ ህጎች አንዱ ነው። ፍቅረኛ እንኳን ኑሮን ጋብቻ በፊት በሃይማኖታዊ አስተምህሮ ማለት ነው ግንኙት እንደማይቻል ነው የሚመክረን መጽሐፍ ቅዱስ። እንደነዚህ አይነት ነገሮች ለመቆጠብ ምን ማድረግ ይኖርብናል መሰላችሁ? ጥናት አድርጌበታለሁ። ጥናቱ እውን ነው። አንደኛ ጸሎት ታደርጋላችሁ፣ ሁለተኛ ደግሞ ስፖርት ትሰራላችሁ፣ ሶስተኛ አመጋገባችሁ ታስተካክላላችሁ። በልኩ በመጠን ማድረግ ታችን ያማረው ነገር ሁሉ ከሰጠንማ ስሜታችን ይነቃቃና ኦቨር ይሆንና ወደማንፈልገው ፈጣሪ ወደማይፈልገው እና እኛ ካደረግነው ቦታ ላ ሊጸጽተን ወደሚችል ወደ ዝሙት ልንሄድ እንችላለን ማለት ነው። ስለዚህ እንደነዚህ አይነት ድርጊቶች ለመቆጠብ ጸሎት ጸልዩ፣ ስፖርት ስሩ፣ ምግባችሁ ባላንስ አድርጉ። ሁሉም በልክና በልክ ሲሆን ልክና ልክ ወደሆነ መንገድ እንሄዳለን፣ ፈጣሪያችንም ደስ እናሰኛለን። ይህ እኔ ላይ ቴስት አድርጌው ተግባራዊ ያደረኩት ነገር ነው።